በተያዘው የ2017 ዓመተ ምህረት ሰባት ወራት ውስጥ ብቻ አርባ የሚሆኑ ሰዎች ራሳቸውን ማጥፋታቸውን የቅዱስ ጳውሎስ ሆስፒታል አስታውቋል። በኢትዮጵያ ራስን የማጥፋት ሁኔታ ተደጋጋሚ እየተከሰተና ራሳቸውን የሚያጠፉ ሰዎች ቁጥር ከእለት ወደ ዕለት እየጨመረ በመምጣቱ አሳሳቢነቱም ከፍተኛ ሆኗል ተብሏል። በቅዱስ ጳውሎስ ሆስፒታል የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ምሬሳ በላይ እንደተናገሩት ባለፉት ሰባት ወራት ራሳቸውን ቀጠፉ ሰዎች መካከል 25 ወንዶች ሲሆኑ 15 ደግሞ ሴቶች ናቸው። በተጨማሪም የዳግማዊ ምኒልክ ሆስፒታል ራሳቸውን የሚያጠፉ የማቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በሆስፒታሉ የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ኒዮ ደባሽ ተናግረዋል። ሆስፒታሉ በአመት እስከ አራት ሺ የሚደርስ አስክሬን በቀን ደግሞ እስከ 12 የሚሆን የአስክሬን ምርመራ ማድረጉን ያስታወቁ ሲሆን የአስክሬን ምርመራ ስራው በእጅጉ ፈታኝና ከባድ ከመሆኑ የተነሳ ስነ ልቦናዊና ስነ አምሮዊ ጫና ያሳድራል ብለዋል። በአጠቃላይ ራስን ከማጥፋት ጋር ተያይዞ ወደ አስክሬን ምርመራ ክፍል የሚመጡት በወጣትነት እድሜ ክልል ያሉ መሆናቸውንና በጾታ ደግሞ ወንዶች ከፍተኛውን ቁጥር እንደሚይዙም ኃላፊው ተናግረዋል። ሰዎች ራሳቸውን የሚያጥፉበት ሁኔታ በአብዛኛው ራሳቸውን በመስቀል እንደሆነ የተናገሩት ዶክተር ኒዮም አንድን አስክሬን መርምሮ ለማጠናቀቅ ከሁለት እስከ ሶስት ሰዓታት እንደሚፈጅም አክለዋል። እስከ ቅርብ ጊዜ ድረስ ባሉት ዓመታት የአስክሬን ምርመራ የሚከናወነው በውጭ ዜጋ ባለሙያዎች ብቻ እንደነበረ የገለጹት ዶክተር ኒው ኢትዮጵያውያን ባለሙያዎች በማህበረሰቡ ዘንድ በነበረው አስተሳሰብ አስክሬን መርማሪ ሐኪም መባልን ባለመፈለጉ የባለሙያ ቁጥር አናሳ መሆኑን ተናግሯል። ነገር ግን አሁን ላይ የብረተሰቡ ግንዛቤ እየተሻሻለ መምጣቱንና የሙያ ፈላጊዎች ቁጥር እየጨመረ መምጣቱን ጠቁመዋል። ሰዎች ራሳቸውን ሊያጠፉ የሚችሉበት ምክንያት በአእምሮ ሕመም ምክንያትና ከልክ በላይ በሆነና ስሜታዊ በሚያደርግ ጭንቀት በሕፃንነት የእድሜ ክልል ከሆኑ በቤተሰብ መለያየት በሚሉና መሰል ምክንያቶች መሆኑን ባለሙያው ተናግረዋል። የቤተ ክርስቲያኗ ካውንስል ፖሊሶች አገልጋዮችን ከማጀብ እንዲታቀቡ አስጠነቅቀም። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል አስታውቋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነም ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብለዋል። ጦሩ የመንግስት ነው፣ ሰራዊቱም የመንግስት ነው። አጀብ አያስፈልግም ብለዋል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወሰድም ካውንስሉ አስጠንቅቋል። እጀባ ትርጉም አልባ ነው ከመጽሐፍ ቅዱስ ውጭ ነው በጦር መሳሪያ መታጀብ ትርጉሙ ሌላ ነው ፍራስ ሲኖር ነው መታጀቡ የሚመጣው አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብለዋል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንሰሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ አስጠንቅቀዋል። የ2005 የኮንዶሚኒየም ተመዝጋቢዎች ስኬታማ ውይይት ማካሄዳቸውን ገለጹ። በመቶዎች የሚቆጠሩ የ2005 ዓ.ም የ2080 እና 40 60 የኮንዶሚኒየም ተመዝጋቢዎች መጋቢት 17 ቀን 2017 ምሽት ያካሄዱት ውይይት ስኬታማ እንደነበረ ኮሚቴው ገልጿል። ኮሚቴው በስብሰባው ዙሪያ ባወጣው አጭር ሪፖርት ከ300 በላይ ተሳታፊዎች በተገኙበት ሶስተኛውን የኦንላይን ውይይት በተሳካ ሁኔታ አካሂደናል። የኮሚቴው አባላት የ2005 የጋራ መኖሪያ ቤት ጉዳይ አስመልክቶ በቅርቡ ያከናወናቸውን ተግባራት በተመለከተም ወቅታዊ መረጃዎችን አቅርበዋል። ቀርበዋል። እነዚህን ገለጻዎች ተከትሎ ከ2005 የኮንዶሚኒየም ተመዝጋቢዎች አስተያየታቸውን፣ ስጋታቸውንና ወደፊት ትኩረት ሊደረግባቸው የሚገቡ ጉዳዮች ላይ ሀሳባቸውን ሰጥተዋል። በዚህም ኮሚቴው ጠቃሚ ግብአቶችን ከአባላት ለመሰብሰብ የቻለ ሲሆን፣ ተሰብሳቢው ሰላማዊ እና ሕጋዊ የቤት ጥያቄውን ለሚመለከታቸው አካላት ለማቅረብ ጠንካራ ፍላጎት እንዳለው መግለጹን አስታውቀዋል። በዚህ መነሻነትም አዳዲስ በጎ ፈቃደኞች አላማችንን ለመደገፍ ወደ ኮሚቴው ለመግባት ፈቃደኛ መሆናቸውን አረጋግጠውልናል ያሉት የኮንዶሚኒየም ኮሚቴዎቹም ከዋና ዋና የውይይት ነጥቦች አንዱ የኮሚቴውን ህጋዊ ሁኔታ መደበኛ የማድረግ ሂደት መሆኑን ገልጸዋል። የኮሚቴውን ህጋዊነት ለማረጋገጥ በንቃት እየሰራን በመሆኑም ለኮሚቴ አባላት የወክልና ስልጣን ለመስጠት ተገቢውን የህግ አካሄድ በተመለከተ የተለያዩ ሀሳቦች ተነስተዋል። በመጨረሻም ጊዜያዊ ኮሚቴው ወደ ተለያዩ የመንግስት ቢሮዎች የቅሬታ ደብዳቤዎችን ለማስገባትና ምላሽ ለማግኘት እንዲቻል የአባላት የወክልና ፊርማ አስፈላጊ መሆኑን በመነጋገር የፊርማ ማሰባሰቡን የሚያከናውኑ ስብሰባው ላይ ከነበሩ አባላት ፈቃደኛ የሆኑና ኮሚቴውን ለማገዝ የሚችሉ አባላት ፈቃደኝነታቸውን አሳውቀው ምዝገባ ተካሂዷል ተብሏል። አሁን ባለው ሁኔታ ጊዜያዊ ኮሚቴው ወደዚህ ውይይት ሲመጣም የፒቲሽን መሰብሰብ ያስፈልገው ከዚህ በፊት የነበሩ የተለያዩ እንቅስቃሴዎችን ልምድ በመውሰድ የ2005 ዓ ም የጋራ ሙሪያ ቤቶች ተመዝጋቢዎች ጉዳይ በመንግስት ይፋዊ እውቅናና ትኩረት እንዲያገኝ እንዲሁም መንግስት የተመዝጋቢውን ችግር ተረድቶ የቤት ጥያቄዎቻችንን ምላሽ እንዲሰጥ ለማድረግ እንጂ ይህን ጉዳይ ወደ ፍርድ ቤት የመውሰድ እቅድ እንደሌለ በውይይቱ መነሳቱ ተጠቁሟል። በመሆኑም ቀጣይ እቅዳችን የ2005 የጋራ መኖሪያ ቤት ተመዝጋቢዎችን የድጋፍ ፊርማ ማሰባሰብ ሲሆን የኮሚቴው አባላት ከሚመለከታቸው አካላት ጋር በሚገናኙበት ጊዜ ይህን ፊርማ እንደ ቤቱታም እንደ የውክልና ማረጋገጫ የሚጠቀሙበታል ተብሏል። በስብሰባው ላይ የጊዜያዊ ኮሚቴዎቹ አጠቃላይ ሀሳብን ከፍተኛ የኪራይ ወጪን ጨምሮ ከ13 ዓመታት በላይ ለቆየው የረጅም ጊዜ ጥበቃ የመንግስት እውቅና መሻት ብቻ መሆኑን ለአባላት አስገንዝበዋል። በመሆኑም መንግስት ነዋሪውን የመኖሪያ ቤት ባለቤት ለማድረግ የተለያዩ ስልቶችን ተግባራዊ እያደረገ ያለውን ጥረት ከግምት ውስጥ በማስገባት ፍትሃዊ የመኖሪያ ቤት ተጠቃሚ ለመሆን ስንጠባበቅ ለነበርነው ቅድሚያና ቅድሚያና ልዩ ትኩረት እንዲሰጠን ጥያቄያችንን ህጋዊና ሰላማዊ በሆነ መልኩ ማቅረብ እንደሚገባ ከስምምነት ላይ ተደርሷል ብሏል ኮሚቴው ባወጣው ሪፖርት። ዘገባው ላይ እንደተበራራው ፈቃደኛ ከሆኑ የ2005 የኮንዶሚኒየም ተመዝጋቢዎች በተጨማሪ የፒቲሽን ፊርማዎችን በግል በማሰባሰብ የሚረዱ በጎ ፈቃደኞችን እንደሚፈልጉም ኮሚቴዎቹ ገልጸዋል። በአጠቃላይም ፊርማ ከሚያሰባስቡልን አባላት በተጨማሪ በህግ በአይሲቲ እና በተለያዩ ጉዳዮች ኮሚቴውን ለመርዳት ፈቃደኛ የሆናችሁ አባላት እገዛችሁ ያስፈልገናልና አብራችሁ እንድትሰሩ እንጠይቃለን ብለዋል። በዚሁ አጋጣሚ የኮሚቴዎችን አድራሻ ለማግኘትና የኮንዶሚኒየም መረጃዎችን ለማግኘት የአቦል ዜናን የቴሌግራም ቻናል እንድትቀላቀሉ እንጠይቃል እንጠብቃለን። የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀባይነት የለውም ተባለም። ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ለመሾም ጠቅላይ ሚኒስትሩ ያቀረቡት የጥቆማ ጥሪ ተቀባይነት የለውም ተብሏል። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ሕዝብ ጊዜያዊ አስተዳደሩን በፕሬዝዳንትነት ሊያገለግል ይገባል የሚለውን አዲስ እጩ በኢሜይል እንዲጠቁሙ ጥሪ ማቅረባቸው ይታወቃል። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባቀረቡት ጥሪ በደንብ ቁጥር 533 ተስባር 2015 አንቀጽ 3 ንዑስ አንቀጽ 2 መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑን በማስታወስ ነገር ግን ህዝቡ በተሟላ መንገድ በምርጫ መሪዎቹን እስከሚመርጥ ድረስ የጊዜያዊ አስተዳደር ፕሬዝዳንትን በመጠቆም ላይ ተሳትፎ እንዲኖረው ጠይቀዋል። ይህንንም ተከትሎ በዶክተር ደብረጽዮን ገብረካይል የሚመራው ህወሀት ባወጣው መግለጫ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ለመሾም ጠቅላይ ሚኒስትሩ ያቀረቡትን የጥቆማ ጥሪ ተቀባይነት የለውም ብሎታል። የኢትዮጵያ መንግስት አሁንም የተኩስ አቁም ስምምነቱን መንፈስ እና ይዘት ወደ ጎን በመተው በተዋዋይ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ ህጎች ብቻውን ለመወሰን እየሰራ ነው ሲልም ወቅሷል። በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም ያለው ድርጅቱም ሆኖም መንግስት ይህንን የሚጥስ ግልጽ እንቅስቃሴ እያደረገ መሆኑን ገልጸዋል። እኛ ጀኔራል ታደሰ ወረደን ፕሬዝዳንት አድርገን ሾመናል፣ ነገር ግን የፌዴራል መንግስቱ ችላ ብሎታል ያለም ሲሆን መንግስት የፕሪቶሪያውን ስምምነት በመጣስ የትግራይን ህዝብ ትዕግስት እየተፈታተነ ነው ሲልም ገልጿል። እንደዚህ አይነት ኢሰባዊ ድርጊቶች የፕሪቶሪያ ስምምነትን ብቻ ሳይሆን አለም አቀፍ ህግንም ይቃረናሉ ያለው ህወሀት በተጨማሪም የህዝቡን ሰላም ለማደፍረስና ግጭት ፈጣሪ እንቅስቃሴዎች የተደረጉ ስለሆነ በአስቸኳይ መቆም አለበት ሲልም በመግለጫው አስታውቋል። አልቡርሃን በካርቱም በመገኘት ዋና ከተማዋ ነፃ መውጣቷን አወጁ። የሱዳን ጦር አዛዥ ጀነራል አብዱልፈታ አልቡርሃን የካርቱምን ግዛት ከፈጣን የድጋፍ ሰጪ ኃይሎች ቁጥጥር ነፃ መውጣቷን አውጀዋል። አልቡርሃን ይህንን ያሉት ከሁለት ዓመታት በኋላ ለመጀመሪያ ጊዜ በዋና ከተማይቱ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ካረፉ በኋላ ነው። ትላንት ሰራዊቱና ደጋፊዎቹ በካርቱም ግዛት ትልቁን የምድር ወታደራዊ ጥቃት በመክፈት ወታደራዊና የሲቪል ጣቢያዎችን በመያዝ የአርኤስሲኤፍ ታጣቂዎችን ከአብዛኛው የከተማ ሰፈሮች አስወጥተዋል። የአርሲኤፍ አባላት ከያዟቸው አብዛኛዎቹ የካርቱም ከተሞች ተነስተው ወደ ምዕራብ የአገሪቱ ክፍል መውጣታቸው ተዘግበዋል። በጦር ሰራዊቱ ሰው አልባ አውሮፕላኖች የተቀረጹ ምስሎችም የአርኤስኤፍ ታጣቂዎች ከከተማይቱ ለማምለጥ ባደረጉት ጉዞ ከካርቱም በስተደቡብ የሚገኘው የጀበል አውሊያ ድልድይ ተጨናንቆ ተስተውሏል። የደቡብ ካርቱም ነዋሪዎች ቀደም ሲል በአርኤስኤፍ ቁጥጥር ስር ባሉ ሰፈሮች የመንግስት ወታደሮች መግባታቸውን ተከትሎ ደስታቸውን ሲገልጹ ተስተውለዋል። ዜጎቹ እንደ ሰሐፋ ካላክላና ገዳሪፍ ባሉ አካባቢዎችም ለሰራዊቱ የድል ዝማሬ ሲዘምሩ ታይተዋል። የሱዳን ጦር ቃል አቀባይ ነቢል አብደላህ በሰጡት መግለጫም የሉዓላዊ ምክር ቤት ሊቀመንበር የጦር ኃይሎች ጠቅላይ አዛዥ ጀኔራል አብዱልፈታህ አልቡርሃን ዛሬ በካርቱም ዓለም አቀፍ አውሮፕላን ማረፊያ የተሰማራውን ኃይላችንን ጎብኝተዋል። በተጨማሪም በሪፐብሊካን ቤተ መንግስት የሚገኘውን ኃይል ጎብኝተዋል ብለዋል። የቡርሃን አውሮፕላን ጦርነቱ ከተቀሰቀሰበት ሚያዝያ 15 ቀን 2023 ጀምሮ ወደ አየር ማረፊያው ያደረገው የመጀመሪያው በረራ መሆኑንም አብራርቷል።